ኮሜንት በድንጋይ ቢሆን ሊንዱ ዛሬ ሞታ ነበር። በኢንስታግራም እና በቲክቶክ የለቀቀችው ላይ የተሰጣት ኮሜንት ከቤትም ማያስወጣም። እንግዲህ ዛሬ ስለ ሀይሚ ብሩኬ በርከት ያሉ ነገሮች ይዤላችሁ መጥቻለሁ። ብሩኬ በኢንስታግራም ላይ ተከስቷል። እንደዚሁም ዛሬ ትልቅ ጦርነት አለ። ጦርነቱ ምንድን ነው የምነግራችሁ ይሆናል። በመጀመሪያ ከሊንዱ ስጀምርላችሁ በቲክቶክ ላይ ምን ብላ መጣች መሰላችሁ? ቤተሰቦቼ ዘፈኑ ነግሪ ሃይወጣልኝ አቤት የኔ ሲቃይ ዝም ብሎ መፈተል ላላገኘህ ላታይ በፍቅር ተሳሰሬ ባጣብህም ጤና አንተ ግን ብያሃለው ኦላና። ይሄ ማለት ምን ማለት ነው? ሊንዱ በመጀመሪያ እንደምታገኙ እንደማታገኙ እያወቅሽ የሰው ሰው ላይ ሄዶ ምን አስለጠፈች? ሲጀመር ማለት ነው። ሲቀጥል ቤተሰብ የተጻፈለት ኮሜንት በተለይ ኢንስተግራም ላይ ብትገቡ ማለት ነው፣ አንድ ህሌና ያለው ሰው ከሆነ ከቤትም አያስወጣም ኮሜንቱ በጣም እንዴት ብዬ ደባሪ ኮሜንቶች ነበር እየተሰጣት ያለው። ይሄ ደግሞ የስራሽ ውጤት ነው። በሰው ህይወት ውስጥ ገብቶች ትናንትና ያልጠበቅነው ነገር ነው የተፈጠረው። ስለዛም በደንብ ማብራሪያ ሰጣችኋለሁ። ሊንዱ ለምን እንደዛ አለች? እንደገና ደግሞ ብሩኬና ሀይሚስ ነገሩን መቋጨት ቢፈልጉ ትናንትና መቋጨት ይችሉ ነበር። ገባችሁ? ኖ እዚ ጋ አንድ ሰው እያስቀጠለው ወይም ደግሞ ይህ ነገር የተመቸው ሰው አለ። ባይሆንም አኖረው ሊንዱ ዛጋ የተናገረችው እውነት ቢሆን ሀይሚ የምትወደውን ሰው አሳልፋ ለሌላ ሴት አሰጥም። አንደኛ ሁለተኛ ደግሞ ብሩኬን ቢሆን እዚያ ጋር ሊንዱን ያመጣት ሀይሚን ለማስቀናት እንደሆነ ለሀይሚም ለእኛም ግልጽ አርጎ ተናግሯል። አይደለ ሊንዱ አፈቅርሃለሁ ስትል እኔ አንቺን አላፈቅርም፣ የማፈቅረው ሀይሚን ነው። ሀይሚን ነው የምወደው ያመጣዎች ሀይሚን ለመመለስና ሀይሚን ለማስቀናት እንጂ አንቺን ፈልጌሽ አይደለም ብሎ ግልጹን ተናግሮ ሀይሚ ስትሄ ዝማይልም ነበረ ሀይሚን እጇን ይዞ ነገሮችን ክሊን ማድረግ ይችል ነበረ። ዛሬ ደግሞ ትልቅ መዘዝ ይዞ መጥቷል ማለት በመጀመሪያ ደረጃ ሊንዱ እባክሽ ብለን እንለምንሽ ከህይወታቸው ጨርቄን ማቄን ሳቲ ውልቅ ብለሽ ውጪ። ሲቀጥል በሱ ፍቅር ታመምሽም አልታመምሽም አስታማሚ እንዳታጭ ነግሬሽ አለው። ሶሻል ሚዲያ ላይ አንዴ ከተጠላሽ ተጠላሽ ነው። ገባሽ? ሲቀጥል እኔ ሴቶች ቆይ በምን አንግል ብታዩት ነው ሁላችሁም እየወጣችሁ የሰው ሰው ወድጀዋለሁ አፍቅሬዋለሁ የምትሉ ወንዶችስ ኖርማል ነው ማለት? እነሱ የሚፈልጉትን ሴት መርጠው ማግባት ይችላሉ። ሴቶች ግን በኋላ የሆነ ሰው እንኳን መጥቶ ሊያገባሽ ቢፈልግሽ እርግጠኛ ነኝ እናንተ ሁላችሁም አላገባችሁም አይደለ? የራሳችሁ የሆነ ሰው የለም እንዴ? ሶሻል ሚዲያ ላይ ወጣኩ የሰው ሰው አፍቅር ያለሁ ስትል ነበረ ብሎ ሊተዎች ሁላ ይችላል። ለቀጣይ ሕይወትሽ ነውን እያስተላለፍ ያለሁት እያንዳንድ ሴት ሆነሽ በሰው ሕይወት የምትቀልጅ በሰው ሕይወት ውስጥ ገብተሽ ምንም እንኳን ስራ ምንም እንኳን ተከፍሎች ቢሆንም ነገ ዋጋ እንዳትከፊበት በጣም ነው። እኔ ማስብልሽ የምታሳዝኑ ማለት ነው። ዜ ቀጥል እንግዲህ ትናንትና ያው ሊንዶ ብሩኬን እንደምታፈቅረው ከብሩኬ ጋር ግንኙነት እንዳላትኝ ለእኛም ለሀይሜ ፊት ለፊት እየተናገረች ነበር። በሰዓቱ ብሩኬ በጣም ነው የደነገጠው ከምታስቡት በላይ ማለት ነው። እና ዛሬም በኢንስተግራሙ ላይ መጥቷል፣ ስለሱም ነገራቸዋል ግን እዚ ጋር ማለት የምፈልገው ማለት ነው በጣም ብዙዎቻችሁም እያላችሁ ነበረ። እኔም በትናንትና ቪዲዮ መጨረሻ አካባቢ ይሄን ነገር ተናግሬዋለሁኝ። ብዙዎቻችሁ ሙሉ ቪዲዮን የምታዩ ሰዎች ሰምታችሁታል። ሀይ ምዬ ሜቢ ሀይ ምዬ ይሄን ነገር ብሩኬን ለመፈተን ለመፈተን ሳይሆን ቤተሰቦች ለማስተማር ነው። ብዙ ጊዜ ከሰው ከፍቅረኛችሁ ጋር ስትጠሉ ሌላ ለማስቀናት ማያት ሳይሆን ያለባችሁ እራሳችሁ ላይ ስራ መስራትን ያለባችሁ፣ በኮንፊደንስ ወደፊት እንድትራመዱ ያ ሰው ፈልጉ እናንተን ይቅርታ ብሎ እንዲመጣ እናንተ ራሳችሁ ላይ በመዘነጥ ሊሆን ይችላል። ወይንም ደግሞ ራሳችሁ ያለ አንዳንድ ነገሮች እነዛን ነገሮች ክሊን አርጎ በመስራት ወይንም ጥሩ ሰው ሆኖ በመገኘት ሰውን ማሸነፍ እየተቻለ ግን ሌላ ሴት፣ ሌላውን ይዞ መምጣት ዋጋ እንደሚያስከፍል ወይንም እሱ እንኳን ባይወዳት እሱ ጋር እንኳን ስሜት ባይኖር እሷ ጋር ስሜት እንደሚፈጠር አድርጋ ሀይሚ ልታስተምረው ይህን ነገር የተጠቀመችበት አይዲያ ይመስለኛል። እንደኔ ትናንትን ብያለው ዛሬም እያልኩት ነው ሊንዱ ግን በድጋሚ የኔ ባትሆንም በቃ አንተም ወደኔ ላትመጣ አንተ ለኔ ባትሆንም ግን በፍቅር ታምም ያለው በሚል ሙዚቃ እያሸበሸበች ነው። ግን ይሄ ቪዲዮ ደግሞ የተቀረጸው ትናንትና ቪዲዮዋቸውን ከቀረጹ በኋላ ነው። ሀይሜና ብሩኬ እንደዚሁም ሊንዱ ሆኖ ቪዲዮ ካለቀ በኋላ ነው ይሄን ቪዲዮ የተቀረጸችው። አንደኛ ሁለተኛ፣ ፎቶዎችም ተነስታ ኢንስተግራም ላይ ለቃለች። ማናነሳት ማን የቲክቶክ ቪዲዮ ቀረጻት? ስለዚህ ሀይሜዬ ከኋላ ነበረች ማለት ነው ቤተሰብ ስላችሁ በእርግጥ እዚያ ጋር ብሩጌ ደንግጧል። ግን መደንገጥ ሳይሆን መማር ነው ያለብህ። መማር ያለብህ ደግሞ እንዴት ነው? ሌላ ጊዜ ሴት ሳይሆን ይዘ መምጣት ያለብህ ሀይሜን ይቅርታ ጠይቀህ ነገሮችን ክሊን ማድረግ ነው መቻል ያለብህ እንጂ ያቺ ሴት በተቃራኒው አንተን ልትወድ ትችላለች። ስለዚህ ያችም ሴት ልትጎዳ ትችላለች። አንተም ደግሞ በመሀል በማታውቀው በየዋህነት ትጎዳለህ። ሰውን ስጎዳ ስሜት ይጎዳል። እንደገና ደግሞ በቃ ሰው እንደጎዳ ከተሰማ አስባችሁታል? ጥሩ ስሜት አይኖርህምና ለአንተም ትምህርት ነው። ሲቀጥል ዛሬ ምንድን ነው ያለው ካላችሁ፣ ትናንትና ሰምታችኋል ሀይሚ የተናገረችውን ነገር፣ ኪዱ ጋር የሄድኩት አንተን ለመርሳት ነው እንጂ ኪዱን ፈልጌ ወይ አፍቅሪው አይደለም ብላለች። በተግባርም ቢሆን ባይሆንም በተቃራ ነው። በቃ አንተን ለመርሳት ስል ነው ኪዱ ጋር የሄድኩት ብላለች። ዛሬ ደግሞ ኪዱ አካኪ ዘራፍ፣ እንዴት እኔ ባጣ አገኝሽ ነው ወይ ወይንም ደግሞ ብሩኬን ለመርሳት እኔ ጋ ነው ወይ መገኘት ያለብሽ ብሎ ያው የምር አታፈቅሪኝም ወይ በሚለው ነው። ሀይሪና ኪዱ ካኪ ዘራ ብለው ይመጣሉ ዛሬ። ነገሩ እየተስተካከለ ይሄዳል፣ ማለት ነው ቤተሰቦች በዚህ በዚህ ኪዱ ከሀይሚ ጋር ይጣላል፣ ኪዱ ከህይወቷ ይወጣል። ከዛ ሊንዱ ናት። ሊንዱም ደግሞ ተልካ ነው፣ ያው ስራ ነው። ገንዘብ ካለ በሰማይ መንገድ አለ ይላሉ የአገራችን ሰዎች። እና አሁን እያየ ያለውት ዩቱብ ላይ ገንዘብ ከተከፈላቸው ምንም ነገር እንደሚያደረጉ፣ ምንም ነገር እንደሚናገሩ ነው። ለራሳቸው ክብር እንኳን አይጨነቁም፣ አሁን ካየውት አንጻር ማለት ነው። አሁን ትናንት ትናንት ሊንዱ ብቻ አይደለም የተለያየ ሰዎችን አያለውኝ። ባላቸው እያለ ከሌላ ሰው ጋር ሚስታቸው እያለች ሌላ ሰው ጋር የሚመጡ በጣም ብዙ ሰዎች አሉ። ይሄ ደግሞ ብር ነው፣ በቃ አለቀ። እንጂ ብር ባይሆን ኖሮ እንደዚ አያደርጉም ነበር። ገባችሁ አይደለም? ሊንዱም ደግሞ ሀይ ሚናት በቃ በይ ብላትኝ ያን ነገር ልትል የቻለችው እንደገና ደግሞ እንደዚህ አይነት ነገር እንደሚፈጠር አስቀድመን ማወቅ መቻል አለብን፣ ሁላችንም ማለት ነው። ምንም ነገር ስናደርግ ቀጣይ ላይ ምን ይፈጠራል በእኛ በኩል ብቻ ያለውን አይደለም ማሰብ ያለብን በነዛ ሰው በኩል ምን የሚፈጠር ነገር አለ? የሆነ ነገር ቢፈጠር እኛን ይጠቅመናል፣ ይጎዳናል የሚለውን ነገር በደንብ እንድታዩበት ትምህርት አለው። የትናንት ነው የምር። ባለፉት ከተሰሩ ሁለት ቪዲዮዎች በጣም አበሳጭ ነበር። የትናንትናው ግን ትልቅ ትምህርት ወስጅበታለሁ። እናንተም ደግሞ ልትማሩበት፣ መማር ከፈለጋችሁ ልትማሩበት ትችላላችሁ። በወታችሁ ሰው ስታመጡ እናንተ በመልካም እንኳን ብታዩት ነገ ዋጋ የሚያስከፍላችሁ ነገር ስለሚኖር ጥንቃቄ ማድረግ አለባችሁ ብዬ አስባለሁኝ። ሊንዱም እንግዲህ ቻዩ የስድብ ናዳ ነው የወረደብሽ ኢንስቴግራም ላይ ቻዩ ወደሽ ተደፋሽ ቤረግጦሽ አይክፋሽ ብሏልና የሀገራችን ሰዎች። እኔ እንግዲህ ያው ሀይሚናት ብዬ ነው የማስበው። ብዙዎቻችሁ ማሳብ እንደስ ነው ብዬ ተስፋ አደርጋለሁ። እንግዲህ ምክንያቱም ደግሞ ሀይሚ ስትመጣ ብሩኬን ምናለችው እኔና ሊንዱ ተገናኝተን ነበራለች። የተገናኙት ምን ሊያወሩ ነው? ሲጀምር መጀመሪያ ሲለያዩ እኮ ተጣልተው ነበር የተለያዩት። አይደል እንዴ ለምን ቦርሳው ውትኛለች ምናምን በሚለው ከሚፍታ ጋር ምናምን ሆነው ተጣልተው ነበር የተለያዩት። ስለዚህ ሀይምዬ የሊንዱን ስልክ ከየት አገኘችው? እንዴት አመጣችው? እንዴት ተገናኙ የሚለው ነገር ጥያቄ ውስጥ አስገቡ። ስለዚህ ሀይሚ ደግሞ የሆነ ነገር ለማስተማር ወይንም የሆነ ስራ ለመስራት ከፈለገች ምንም ነገር ታደረጋለች። ገባችሁ? እና ከዛ የሊንዱን ስልክ እንዴትን ብላ አፈላልጋ ሊንዱን አገኘቻት። በቃ ብሩኪያ ሁሉንም ነገር ልነግርሽ ነው ምናምን ሁሉንም ብሏት አልነበረ። ሁሉንም ነገር ከሊንዱ ጠይቃ አወቀች። በቃ ወደ ማስተማሪያ ወይንም ወደ ብራንክ ይከርበት ወይንም እንትን ይባል ይቀየር በሚለው ሰራች። ግን ትምህርቱ በመሀከላችሁ ማለት ነው፣ ምንም አይነት ሰው ክፍተት እየፈጠራችሁ አታስገቡ። በመካከላችሁ ሰው ስታስገቡ እንዴት ነገሮች እንደሚቀያየሩ ገባችሁ? ይሄን ነገር ትምህርት ነው። ትንሽ እየቀላላካለች በዛ ቀዳዳ ውስጥ ብዙ ነገሮች ገባ ወጣ ሲሉ በጣም የሰፋና ጅብ ሊያስገባም ይችላል። ውሻ ለውሻ የተቀደደች ቀዳዳ ጅብ ያስገባ አልገባቸው እና ያ ነገር ትምህርት ነው ብዬ አስባለሁኝ። ዛሬ ደግሞ ቅዱስ ከህይወታቸው የሚወጣበት ቀን ነው ብዬ ተስፋ አደርጋለሁ። ምክንያቱም ይጣላታል፣ ምንም ዝም አይላትም። ማንም ሰው በአጣገኝሽ ሆኖ መገኘት አይፈልግም። ተመራጭ እንጂ የምራጭ ምንድ ነው? ተመራጭ ሆናችሁ መገኘት እንጂ ምርጫ ውስጥ መግባት የለባችሁ ማለት እኔ በጣም አልወድም፣ ይደብረኛል። ምራጭ ውስጥ መግባት አልፈልግም፣ ግን ተመርጭ ነው መገኘት ያለብኝ። እና ስለዚህ ኪዱ ጓገም ብሎ ዛሬ ከሃይሚ ጋር ይመጣል። ሃይሚ ቻናል ላይ እንጠብቃለን። ከዚህ በኋላ ቤተሰቦች ፈታ እያላችሁ የምክክል የምስክር ስራ መሆኑ ነቃ ነቃ እያለን እያወቅ ነው። አይቢና ብሩክ አንድ የሚሆኑበት ቀን ናፍቆናል። እያለን ባባይ